አሁንም ድጋሚ መጥቶ ሊበጠብጡን እያሰቡን ነው። እና ሽማግሌዎቹ ደግሞ ማናገር የሚፈልጉት ቅድም ነግሬያቸዋለሁ አብርሽና ሩታን ብቻ ነው። ምን ነው ቤኔ፣ ምን ነው በአባትህ ታፍራለህ እንዴ? አባቴና የፈረንጆ አባትህ ማናገር የሚፈልጉት አብርሃምና ሩታ ነው። ሌላ ሰው ማናገር አይፈልጉም። አትልም እንደ አባትህ። ሽማግሌዎቹ ምን አስባለ፣ በመቀጠል ደግሞ ማንንም አይፈልጉም። የአብርሃም ቤተሰብና የሩታ ቤተሰብ እንግዲህ ተነጋግረው ትናንትና ካልሰማህ ብዬ ነው። የሩታዬ እናትም እንግዲህ ታረቂ ብለው ቃል አስገብተዋታል። ሩታዬ ማለው በመቀጠል ደግሞ በቃ እሺ ብላለች። ሌላኛው ደግሞ የሩታ እናትም የሁለታችሁ አንድ ስትሆኑ ነው ሰላሜም ደስታዬም ብላ እርፍ ብላለች። ስለዚህ ምን ፈለገ የሩታ ወንድሞች የሩታ ወንድሞች የሩታ ወንድሞች ለማንኛውም ላይክ እያደረጋችሁ ውድ ቤተሰቦች አሰላሙ አሌይኩም ወረመቱላ በረካቱ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ዳና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እነ ውል ካፌት ደመቁና ደመቀን በላቸው። አዎ ምርጥ ስም ነው በነገራችን ላይ። አሁን ሊታረቁ ነው የመጨረሻ ደረጃ ደርሰዋል። ስለዚህ ጥሩ ጥሩ ቪዲዮ ይለቃሉ ብዬ እናስባለን። ያው መውለጃው ሲደርስ መውለጃው ሲደርስ አንድ ሰው ግዴታ አንድ መሆን አለበት እና በምጥሽ ጊዜ ማየት አለበት ተብሎ የለም። ስለዚህ ተፈርዶበታል። ምን ተፈርዶበታል? አንተ ውልክፍ ሄድ አለህ እንጂ ትላንትና አዲስ አበባ ላይ ነበረ ሄዶ ነበረ ማለት ነው። እንዴት እንደሆነ እኮ ግራ እየገባኝ ነው። ውድ ቤተሰቦች እውነት ነው ምላችሁ፣ ይሄ ልጅ ቡታጀራ ነው ሲባል አዲስ አበባ፣ አዲስ አበባ ነው ሲባል ቡታጀራ ነው እኪድ። ዛሬ ሮጦ ቡታጀራ ሄዶ ይሆናል። ትላንትና ግን አዲስ አበባ ላይ ነበረ፣ ከትላንት ወደ ሄዶ ማለት ነው እና እንግዲህ ቢኒ ምን ይላል? የሩታ ወንድሞች በድጋሚ መጥተው ሊበጠብጡ ነው። እውነትክን ነው። እውነትክን ነው። ምነማን ናቸው የሩታ ወንድም? እኛ የምናውቀው ሁለት ወንድሞች አሉ። ቡታጅራ ላይ ናቸው። እስካሁን ደግሞ በቪዲዮ ወጥተው አያውቁም። የትኛው ወንድም ነው ወንድም የምትሉት ማለት ነው? እናንተ ወንድም ያሳጣችሁ አልላችሁም አልላችሁ። ወንድም ይኑራችሁ፣ ለከፋችሁ፣ ለደከማችሁ፣ ለወደቃችሁ ጊዜ ማንሻ እንዲሆናችሁ ደገፍ እንዲያደርጋችሁ ይኑራችሁ። ግን ውሸት አይሰለችም ወይ እናንተ ጥናዣም አይሰጠቻቸውም እንደ ውሸት በቃ። አሁን የአብርሃም ቤተሰብ እና የሩታ ቤተሰብ በቂ ነው። አንተ ደግሞ በአባትህ አትፈር። አባቴ እና የፈረንጁ አባት በል እሺ። ሽማግሌዎቹ አንድ ሰው አባቱን የገዛ ሽማግሌዎቹን ይላል እንዴ! አይ ቤኔ፣ መናገር ፈልጌ እኮ አይደለም። አንተ ምርጥ ሰው ነህ፣ ግን አሁን ላይ ማለት ድንበር እያለፍክ ስለሆነ ነው ልናገር ብዬ ነው። አዎ ካፌ ካፌዩጣ ለምን አምቄ ይኖራሉ፣ ለምን ውስጥ ማለት የቆረቆረኝ፣ ለምን ውስጥ ላይ ይዤ ቁጭ እላለሁ ብዬ ነው የምናገረው። አዎ እና ውድ ቤተሰቦች እንግዲህ የሩታ ሩታ ወንድሞች መተው በድጋሚ ሊበጠብጡ ነው። አሁን እኮ የሩታ ወንድሞች እውነት ወንድሞችዋ ናቸው ብለው እኮ የሚቀበል እኮ ይኖራል ትኖራለች እኮ እና ቆይ ለነገሩ ሩታ ጊስ ብላይ አብርሃም እኮ ብለዋል። ፈጣሪ ወይ ትግስቱን ስጠኝ። አብርሃም የሩታ ወንድሞች ያውቃቸዋል። ሩታ ራሱ አይዟችሁ። ለማንኛውም ውድ ቤተሰብ እውነቴ ነው ብላችሁ አይዟችሁ። ምንም ማድረግ አይቻልም። እነሱ እንደሆነ ጥባጥቤ ነው የተጫወቱብን። ለማንኛውም ቤኔ የሩታ ወንድሞች ገለመኔ ከማለት የሩታ ሁለት ወንድሞች ቡታጅራ ያሉትን፣ እህቶችዋ፣ የሩታ እናት፣ ቀጥሎ ደግሞ የአብርሃም ቤተሰብ ማለት የአብርሃም አባትና እናት፣ የአብርሃም ወንድምና እህት ተነጋግረው ጨርሰው እናንተ የአብርሃም እህት አንድ አለች አደል። የደበቃትን አንድ ወንድሟ አለ ደግሞ። አንድ ቀን ወደ ሚዲያ አምጥቶት የማያቅ ማለት ነው። ስለዚህ ማለት ነው እውነትም ያ የምንድን ነው የመልስ ቪዲዮ ከለቀቁልን በሱ የምንታዩ ያደርጋችሁ በርብሬ ነው ማወጣል ይኖራላችሁ ጠብቁና፣ እውነ እውነዴ ነው ብላችሁ ይኖራሉ፣ በመልሱ ቪዲዮ እና አሁን በዚህ በእርቁ ዙሪያም ይኖራሉ። እንደ ቪዲዮ ላይ ኧረ በፈጠራችሁ ነው፣ ሁላችሁም ነው፣ እውነት ነው። የአብርሃም ታላቅ ወንድሙ ደግሞ ማለት ነው ትልቅ ነው ትንሽ አይደለም። ባይዘው ወይ ማለት ትልቅ ነው ስላቸው እንዴት ልበላቸው? አሁን እንደ ጋሽዬ ነው ማለት ነው፣ ባጭሩ ጋሽዬ ራሱ ነው የሚመስለው እንጂ ትልቅ ሰው አይደለም። ልክ እንደ ጋሽዬ ነው፣ ባይዘወ ልክ እንደ ጋሽ ነው። አብረሀም ነበረ ቀጫጫ ነበረው። ከዛ ስትወፍር ወፈር ካላችሁኝ፣ ስቀጥን ቀጠን ትላላችሁ። የዛሬ አመት ቀጭን ነበርኩኝ፣ አሁን ወፈረ አላችሁኝ እያለ ነበረ ሰሞኑ ራሱ ማለት ነው። እና እንግዲህ እሱ እየተዝናና ይገኛል ማለት፣ ወደ ሸገር ወደ ቡታጅራ፣ ወንድ ወደ ሸገር እያለ እየተዝናና ነው። ትናንትና ምግብ እየበላ አይቼዋለሁ፣ በባሴ ቤት አየውኝ እላችኋለሁ ውድ ቤተሰቦች። አንዴ በማርቲ ቤት የማይሄድበት ጉርጓድ የለም፣ እየደድ የማይሄድበት ማለት ነው። እና ሄርሜላ ማለት ነው ውድ ቤተሰቦች፣ ወይ ዘሪት ሄርሜላ። አሁን ምን ጉርጓድ ነው የሚወጣት? ትናንትና አዲስ ፍቅር ምን እያደረገኝ ነው ያለችው፣ እናንተ ስቶሪ ላይ ለቃ ኢንስታግራም ላይ እና አዲሱን ፍቅር የሆነ ነገር አደረገኝ፣ ወይኔ ጉዴ ምናምን እያለች እየዘፈነች ነበረ። አያችሁ አይደለ? አያችሁ አይደለ? አንዳንዴ እኮ የልጅነት ስትሆኑ እራሱ ስትበላሹ፣ አቅሬ የለውም ሲያቅር ቅራን የለውም ነው ምንድን ነው የሚባለው አባባል አለ እናቶቻችን የሚሉትን ማለት ትልቅ ሰው ሲበላሽ ምንድን ነው የለውም እሷ ደግሞ ምን ዋ ነው ትልቅ የሚባለው አእምሮዋ ትንሽ፣ ማንነቷ ትንሽ የሆነች ዘገምተኛ፣ እንደው ዘገምተኛ አድርጎ ቢፈጥረሽ ነው የሚሻለው የነበረው። አንቺ እንደዚህ ከሚቆላሽ፣ እንደዚህ ከምትዝረከረክ ልጅ አስቀምጠሽ እዚህ ጋር አሻሺ ገዳሚ ከምትይ ማለት ነው። አብርሃም ወንድ ስለሆነ የፈለገ ነገር ቢያደርግ ምንም እንትን አይባልበትም። እና አዲሱን ፍቅር ጀማምሮኛል ብቻ እኔ ያላዘ እየዘፈነች ነበረ ማታ። እኔ ደግሞ እሷ ሳይ ደሜ ነው የሚንተከተከው ጋይዝ የምሬ ነው ብላችሁ ደሜን ትክ ትክ ትክ ትክ ትክ ይላል። እናንተም ተከተከለ። እርግጠኛ ነኝ እኔ በምታደርጋቸው አክቶች ናቸው ምንት የሚለው እና አሁን ገመድ ግዙላት፣ አው ገመድ ግዙላት ብራዋታችሁ አንድ ሪያል ወይም ደግሞ ሶስት ሪያል ይመስለኛል። ስንትና ሴንቲሜትር ገመድ ሳውዲ አረቢያ ላይ ሌላም ሀገር ይኖራል። ስለዚህ ገመድ ገዝታችሁ ስጧት። ልትታነቅ እንደው ታርቀው፣ እሷ በራቀች እና ጨጓራዬ ባረፈ። ጋይ ስውነቴ ነው ብላችሁ ጨጓራዬ ባረፈ። ሩታ ከወለደች በኋላ እራሱ እነሱ ሁለቱ ቪዲዮ ሲሰሩ እሷ ባላያት እሷ ባላያት። እንደው እሷ አብረሀም፣ በቃ ከህይወቴ ውጭ እኔ ከማንም ሴት ጋር ቪዲዮ አልሰራም ከሚስቴ ውጭ በቃ ከሚስቴ ታርቅ ሀቅ ያለው ብሎ ለነገር እኮ አብርሃም እኮ አይመለሰውም። ውድ ቤተሰብ እውነቴ ነው የምላቸው መልሶ እኮ ዛሬ ሺላ ነጌ ደግሞ ቃሉ ያፈርሰውና እዛ ጋር ታገኙት አላቸው። እውነት እዛ ነው የምታገኙት። ግን ማለት ነው ውድ ቤተሰቦቼ አሁን አይመለስም ብዬ አላስብም። ግን እኮ ያዋረዳል። አብርሃም እኮ መከራከር የለብንም ግን ምን ያደርጋል መሰላችሁ? የሩታ ቤተሰብ ና የአብርሃም ቤተሰብ ስለሚናገሩት ምናልባት ያፍራል። እውነት ያፍራል አብርሃም በምታደርገው ነገር እኮ። የሚስትህ ቤተሰብ እንደሚንቁህ አታቅም። እኔ ንቁህ እያልኩህ አይደለም። መኪት ታኪድ ይሄ በየትኛውም ቤተሰብ ስላለ ነው የምልህ፣ እና በምታደርግ ወቅቶች እኮ ትናቃለ። ስለዚህ ራስህን አስከብረህ ጀነ አድርገህ ሚስትህን ይዘህ አርፈህ ቁጭ በል። ከሴቶች ጋር ትለጣጠፍብን አንየህ ማሄድ አንፈልግም። ይሄ ነው ማለት ነው እና ይሻላችኋል። እውነቴ ነው የምላችሁ። እኔ የሩታ እናት የተናገረችን ንግግር በጣም ነው ደስ ያለኝ። ማታ ኦማይ ጋድ አብርሃምና ሩታ ሊፋቱ ነው ሄርሜላና አብርሃም ሊጋቡ ነው ስትሉ ለነበራችሁ ወሽመጣችሁ ተቆርጧል። ማታ መርዶ ነው የተነገራችሁ። ማታው ማለት ነው ማለቴ፣ የሩታ እናት ምን ብላ ነበረ? ያንቺ ደስታ አይደለም የእናንተ አንድ መሆን የእናንተ ሰላም ሰላሜ ነው የእናንተ አላ እንግዲህ፣ ሀሳብ ስትሰጥ ወሽመጣችሁ ቁርጥ አዎ ሩታ ደግሞ ሺ በቃ በቤተሰብ ሀላፊትና አልወጣም ስትል ሰጥን ወሽ መጣችሁ ቁርጥ ብለዋል። እርግጠኛ ነኝ መርዶነ የተነገራችሁ ያላሰባችሁት አደጋ ድንገተኛ አደጋ ነው የሚባለው ድንገተኛ አደጋ ነው የደረሰባቸው አይደለም። አይዟቱ እና ለማንኛው ከህይወታቸው ትውጣች ማየት አንፈልግም ይች ዘልዛላ ፈልጉላት ሲጀመር ስንትና ስንት ወንድ አለ አይደለ እንዴ እውነዴ ነው የምላችሁ የሀያ ዓመት ሙሉ የወንድ ጥማት ያለባት አላቸው አንዲቷ ኧረ በጋብ ለክተው ኧረ ተው እናንተ በምትጽፉት ኮሜንት እኮ እኛ ራሱ አንስተን እኮ እናወራለን ተው አታነቃቁን መጥፎ ነገር እኔ መናገር እፈልጋለሁ፣ ማለት ልሰድባት እፈልጋለሁ፣ ግን ተው ተው እና ቢኒም ደግሞ ማለት አትሽለጥለጥ፣ እውነት አትሽለጥለጥ። እኔ ልናገር አልፈልግም፣ ጥሩ ሰው ነው። ባይዘ ወይ እንደ ሌሎቻቸው ድብ እናደርጉ አይዋሽም፣ እሱ ድብ እናደርጉ እስከ ጥግ ድረስ አይዋሽም። የሆነ ባርድ ነገር ነው። እና ወንድሞቹ አሁንም ሌራ ቦሹ ነው። ሽማግሌዎቹ ደግሞ ማናገር አይፈልጉም። አባቴ እንበል አባቴ እንበል ነግሬ ካለው አባቴ ያንተና የኤፍሬም አባት ፈጣሪው ትዕግስቱን ስጠኝ ዛሬ ይገደሉኝ እና ታዲያ ምን ላደርግ ስለሆነ እኮ ነው እና ይዟችሁ ለማንኛውም አንተ አትለጥለጥ አባትህ ነው የፈረንጆ አባት ነው ስለዚህ ከታረቁ ይታረቁልንና የሚለቀቅ ቪዲዮ ጥሩ ጥሩ ቪዲዮ ልቀቁልን እንጂ እንደዚህ የማይረባ የማይረባ ቪዲዮ አታምጡልን እቺ ሴትዮ ደግሞ ማየት አንፈልግም ውይ እንደው ቤተሰብ ራሱ ማለት የሩታ ቤተሰብና የአብርሃም ቤተሰብ ቪዲዮዋን ሲያዩ ምንም አይሏትም ወይ እውነቴ ነው ብላችሁ፣ አብርሃም እኮ ወንድ ነው እሺ። በዛ ላይ በሱ ቤት ነው እየተለጣጠፈች ምትሰራ። ራሱ ቢሆን ሴት ልጅ እንደዚህ ክብሯ ዝቅ አድርጋ ተለጣጥፋ ስትሰራ ቤተሰቦች አብርሃም ሲያዩት አያ ማለት ምንም አይሏትም እንዲህ ለዚች ሴትዮ? እውነቴ ነው ብላችሁ ለዚች ለሄርሜላ የምትባለዋ፣ አየህ ስታስጠላ። ለማንኛውም ፍቅር ይዞኛል እያለች ነው ጋይስ። አዲስ ፍቅር እያለች ነበረ፣ አዲስ ቫይረስ ነው የያዛት። ለማንኛውም ሰላም ሆኖልኝ ውድ ቤተሰብ።